እኔ እኔ እፀልያለው ለሶፎንያስ፣ የሮቤልን ያዳን አምላክ ሶፎንያስን ያድነው፣ ሌሎችንም ወንድምናቶቻችን ያድንልን፣ ከዚህ ልምምድ ያውጣልን እግዚአብሔር አምላክ። በተለይ ደግሞ በጣም አርገው እነሱን የሚጠሉ ሰዎች በነገራችን ላይ ራሳቸው ናቸው። ጌታ ምስክረኝ በጣም ምክንያቱም እኔን አልነካኝ። በጣም አርገ እነሱን ከጠላ ዩ ለምን ማነካ። አንተ አለካ አንተ ጋር የደረሰብ የለ። በጣም አርገ ከጠላ እራስ ውስጥ እነሱ ነ። በዚያ ያለ የሚያስጠላህ ነገር የለማ። ቢከዝ የምትኖረው አሜሪካን አገር አብራቸው ስሰራ አብራቸው ምን ስትሆን ምንም ያላልክ ሰውዬ እንዴት በኃይለኛው ልጠላ ቻልክ? ምን አግብቶ የአንተ ገላ አደለ የአንተ ሁኔታ አደለ ከአንተ ጋር የሚያገናኘው ነገር የለ። በጣም እጠላለው ካል ተደብቀ የምታደርገው አንተ ነህ። ጌታ ምስክሬ። በጣም ችግር ያለበት ሰው በጣም ይጠላቸዋል። እራሱ ነው። ፍራቻው ነው፣ እንዳልገባ ብሎ ፍራቻው ነው በጣም የሚያስጠላው። እኔ አይሞቁኝም፣ አይበርዱኝም። ያዘማ የማበዝነስ የእኔ ጉዳይ አይደለም። በጣም እነሱን እጠላለው የሚል ሰው ጌታን ነው የምልህ እራሱ ነው። በልጅነት የተደፈሩ ወንዶች ወደዚህ የመቀየር ቻንሳቸው ከሰባ ከሰማንያ ፐርሰንት በላይ እውነት ለመናገር ፈጣሪ ምስክሬ፣ ከዋሸው፣ እናንተ መስክሩ። የመጨረሻ ናይስ ፒፕል ናቸው። የመጨረሻ ዋናውን ነስቷቸው በሌላ ነገር፣ ግን የመጨረሻ ናይስ ሰዎች ናቸው። ዋናውን ነገር ነስቷቸዋል። ይሄኛው ዲመኑ ዋናውን ነገር፣ ዋናው እግዚአብሔር የማይፈቅደውን ነገር ነስቷቸው፣ በሌላ ነገር ብትሄድ የመጨረሻ የመጨረሻ ጥሩ ሰዎች የመጨረሻ እኔ ደነግጣል አሁን ይህን ልጅ ኢትዮጵያ ላይ ያለው ሶፎንያ ጋዜጠኛ ሶፎንያስ፣ እኔ ልፈርድ ባረል ብትቀርቡት የመጨረሻ መሬት የሆነ ሰው ነው። እርግጠኛውን ይናገራል። ዴቭል ዘ ላየር ይላሉ። ዲያብሎስ በዚህ በኩል ያስትህና በዚህ በኩል ደግሞ ይክሳል። ሁሉንም አያስትህም። ገባህ? ሁሉንም አያስትህም። አንዱን ነገር ያስትህና በሌላ ነገር በሙሉ መልካም ያደርግልሃል። እና ስህተቱን ያቺን ስህተት ፊክስ ቢያደረጓት ምን አይነት ምን አይነት ቅዱሳን እንደሚሆኑ እርግጠኛ ላይ። ያቺን ነገር ፊክስ ማድረግ ግን ይቸግራል። በተለይ ወንዱ፣ እኔ አሜሪካን ሀገር በብዛት አውሮፓ ያላችሁ ካሌጅ ላይ ሴቶቹ ያበሻ እያልኩ አደለም፣ የሌላ ዜጎቹ ይህን ልምምድ አድርገውታል። ብዙዎቹ ግን ብዙዎች ናቸው። ኢትዮጵያ ላይ እሱ ብቻ አይደለም፣ እንደው ተገኘ ልጁ፣ ተገኘ ልጁ ተገኘ፣ እንጂ ኢትዮጵያ ላይ በየቦታው አሉ። በወንዶችም በሴቶችም አሉ። ቤተ ክርስቲያን ውስጥ አሉ። መስጊድ ውስጥ አሉ። ምክንያቱም they are part of our society ከሰማይ አልወረዱ።